ባለው ተልእኮና ሸክም ውስጥ አብረን የምንሰራ ሁሉ ትክክለን እንድንሰራ እግዚአብሔር እያለን ባለው ነገር ውስጥ ያለፈው ሳምንት እንደተናገርኩኝ በሙሉ ጣሊያን ያሉ የወንጌል አማኝ አብያተ ክርስቲያናትን ሁሉ የሚያቅፍ ሕብረትን በምድሪቷ ላይ እንድንጀምር በተለይ ደግሞ በዚህ ምድር ላይ በጸጋቸውም እንደገና በሰሩትም ስራ እግዚአብሔር እና የእግዚአብሔር ሕዝብ የመሰከረላቸው ቀደምት አባቶችን እውቅና ሰጥተን በምድሪቷ ላይ የምንያያዝበትን ስርዓት እንድንዘረጋ እግዚአብሔር ወደ ልባችን አምጥቶ እየሰራ ናቸው ያሉ ነገሮች አሉ። በክፍለ ሀገር ያሉ ከሮም ውጭ ያሉ መሪዎችንም፣ እዚህም በከተማችን ያሉ መሪዎችን እያገኘን ያለንም፣ ከዛ አልፎ ደግሞ በከተማ ያሉ ወንድምናቶቻችንም አብረን በዚህ አንድነት ላይ እንድንሰራ እግዚአብሔር ባሳየንና ባስረዳን መልኩ እንመጣለን። ነገር ግን በጣም ጸሎት ያስፈልጋል። የእግዚአብሔር ስራ ለመሰራት በጣም ወሳኝ ነገር ነው። በጣም ቴክኒክ ነገር ቀርቡ ሁሉ ነገር ኖሮ፣ ነገር ግን በጸሎት የሚሰራው ነገር ከጎደለ ስራ ይቆማል። እና ይህንን ሸክም ማስተላለፍ እፈልጋለሁ። በቃ እግዚአብሔር ለምድሪቷ ከሚታየው በውጭ ከሚመስለው ነገር በላይ እያመጣ ያለው ጉብኝት አለ። ይህን ጉብኝት ለመቀበል ደግሞ እግዚአብሔር እንደ ቅድመ ሁኔታ ሁላችንም እየጠየቀ ያለው ነገር በአንድነት ቅረቡ፣ አንድ ሆናችሁ ቅረቡ ነው እያለን ያለው ስለዚህ ለአንድነት እንቅፋት የሚሆኑ ነገሮችን ሁሉ የምናስወግድበት የነቃ የውጊያ መንፈስ ይዘን የምንጸልየው ጸሎት ያስፈልገናል። የሁላችሁ የአንድነት ጠላት ሰው አይደለም። ወንድሜ ከእኔ ጋር የሚለይ ምንም ነገር የለውም። አንድ አምላክ እያመለክን ለአንድ ጌታ እንገዛለን እያልን የሚለያየን ነገር የለም። ነገር ግን ሳናስተውል ድል ፈንታ ያገኘ የጠላት ስራ አለ። የጠላትን ስራ እንክርዳዱ ለመንቀል ደግሞ ኃላፊነት የተሰጠን እኔና እናንተ ነን። ስለዚህ በዚህ እውነት ላይ ነቅታችሁ አብራችሁ እንድትሰሩ ይህና አደራ መተው ፈልጋለሁ። ሀሳቡን በተመለከተ ያሉት ነገሮች ባለፈው ሳምንት የነበራችሁን ወስዳችኋል። ዛሬ አዲስ ለመጣችሁም የተዘጋጀ ነገር ስላል እንዲሁ መሰረታዊ ልንሰራ የምናስባቸው ነገሮች ማየት ትችላላችሁ። ባለፈው አመት የነበረን የአባቶች በረከት ላይ በዚህ በጣሊያን ምድር ከሰሩት መንፈሳዊ ነገር አንጻር እግዚአብሔር እንድንባረካቸው ና የእነሱን በረከት እንድንቀበል በልባችን ያሳሰበንን ሰዎች ከሰራን በኋላ እግዚአብሔር እየሰጠን ባለው ግንኙነት ተመልሰው እየመጡም እንደገና ባሉበትም ሆነው በምድሪቷ ቤተ ክርስቲያን ጉዳይ ላይ በተለይ አንድ እንዳንሆን ባደረጉን ጉዳዮች ላይ አንድ ላለመሆን በቂ የሚባል ምክንያት የለም። አንድ ጌታ እያመለክን በአንድ ደም ተዋጅተን ነገር ግን ዛሬ በቂ የሚመስሉ ምክንያቶች ተገኝተውብናል። ስለዚህ ለእኛ በቂ የመሰሉን እግዚአብሔር ጣልቃ ገብቶ እንዲያስወግድልን በዚህ ጥበብ እንድንሰራ እግዚአብሔር አሳስቦን እየሰራን ያለው እና ሀሳቡን በዚህ ጽሁፍ ላይ ፕሮግራም ሲያልቅ ማግኘት ትችላላችሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን። ዛሬ እግዚአብሔር ለሕዝቡ ሊዋጋ የወጣበት ቀን ነው። ሳምንት እንዳልኳቸው በተለይ እነዚህ ሁለት ቀናት እኔ ለራሴ እየናፈቅኩ ነው የመጣሁት። እንደማገለግል የእግዚአብሔር ቃል ይዤ እንደምመጣ ሳይሆን በእውነት በእውነት በእግዚአብሔር ፊት በዚህ ቀናት የሚሆነውን ነፃነት ለራሴ ናፍቄ ነው የመጣሁት። እግዚአብሔር ሊያደርግልንና ሊያደርግብን ያለው ተጨባጭ ነገር አለ፣ ተጨባጭ ነገር አለ። በሰው ትግል በሰው ጣልቃ ገብነት ሊሰራ የማይችል እግዚአብሔር እግዚአብሔር ስለሆነ ብቻ የሚሰራው ማዳን ዛሬ በህይወታችን ይሆናል። ዛሬ በጉባኤያችን ይሆናል። አሜን። እግዚአብሔር ይመስገን። ባለፈው ሳምንት ስንፍናን አርቁ በሚል የእግዚአብሔር ቃል እየመጣልን ነበር። በተለይ ባለፈው ጊዜ ስንፍና የሚለውን ትርጉም በጣም አጥብበንና አሳንሰን ስለሆነ የምናውቀው መጽሐፍ ቅዱሳዊ ልኩን ከማስያዝ አንጻር እየተረጎምን ነበር የነበሩት እና ብዙ ጊዜ ስንፍናን ስንረዳ የሚመስለን እጅን ኮርትሞ ከመቀመጥ እጅ አጣምሮ የተቀመጠ ሰው ስራ ሳይሰራ የሚገኝ ሰው ነው። ብዙ ጊዜ ሰነፍ የሚባል ወይም ደግሞ በንግግሩ ልክ እንደ ኢዮብ ሚስት ለእግዚአብሔር ፊት የማይገባ ነገር ሲናገር የሚገለጠውን ነው ብዙ ጊዜ ሰነፍ የምንለው። ምክንያቱም ስንፍና የተገለጠ ስለሆነ አለመስራቱ በእጁ መኮራመት ይታያል፣ በንግግሩ ደግሞ በአንደበቱ ያለ ስንፍና ይሰማል። ነገር ግን በልብ የተያዘ በእጅ የማይገለጥ በንግግር የማይወጣ በልብ የሚታይ ስንፍና ግን በእግዚአብሔር ፊት በጣም በጣም ነቅተን ልንሰራበት እናስወግደው የሚገባ ነገር እንደሆነ እግዚአብሔር ቃል እያለን ነበረ። አሜን። ዛሬ የተወሰነ አንድ የቀረ ሀሳብ አለ። እሱን እናይና በተጨባጭ ግን ዛሬ ደግሞ ጣልቃ ገብቶ ሊያረቅልን የፈለገው ነገር አለ። እግዚአብሔር እግዚአብሔር ደግሞ ጣልቃ እኛን አረቁ ብሎ የሚያዘን ነገር አለ። እንደገና ደግሞ እግዚአብሔር ጣልቃ ገብቶ የሚያረቅልን አለ። እኛ አረቁትን ብንባል ማራቅ የማንችለው ከኛ አቅም በላይ የሆነውን ደግሞ እግዚአብሔር ስለ ሕዝቡ ወርዶ ያርቃል። ይኸውላችሁ ዛሬ በጌታ በኢየሱስም ከጉባኤያችን የሚርቅ መንፈስ አለ። የሚርቅ ከዚህ በኋላ እዚህ ጉባኤ በመገኘት ከእንደዚህ አይነት መንፈስ ነጻ እስክንወጣ ድረስ እግዚአብሔር ከጉባኤያችን ከህብረታችን የሚያወጣው ነገር አለ። አሜን፣ አሜን። እኔ እና ምኜ ነው የመጣሁትኝ። ይኸውላችሁ እዚህ ቦታ በመገኘት በመገኘት ብቻ እግዚአብሔር ዛሬ ከሚሰራው ስራ የተነሳ ከብዙዎች ይርቃል ይሄ ነገር። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ ሁላችንም ትንቢተ ኢሳይያስ ምዕራፍ 52 ላይ እናወጣና በተለይ መጀመሪያ ላይ ያለፈው ሳምንትም እግዚአብሔር የተናገረበትን መንፈስ ይዘን ዛሬ እግዚአብሔር ያደርግልን ያለውን ነጻነት ወደ መቀበል እንሄዳለን። ኢሳይያስ 52 ቁጥር 1 እና ቁጥር 2 ላይ ያለውን ቃል ፓስተር ታነብልናለህ። ቁጥር 1 እና 2 ኢሳይያስ 52 ጽዮን ሆይ ኃይልሽን ልበሺ ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና ያልኩ እስከ እንግዲህ ወዲህ አይገባብሽም። ና ጌጠኛ ልብስ ልበሺ። እግዚአብሔር በብሉይ ኪዳን የሚናገር የነበረው በስጋ ስለተወለደችው እስራኤል ነው አይደል እንዴ? ስለ ጽዮን እያለ ሲናገር የአዲስ ኪዳን እንድምታው ግን ቤተክርስቲያንን ነው የሚናገረው። ለቤተ ለቤተክርስቲያን ዛሬም ያለው ተልዕኮ ይሄ ነው። ቤተ ቤተክርስቲያን ተነሺ። በምድር ላይ ያለ ጥፋትን፣ በሰው ልጆች መካከል ያለ ለቅሶን፣ በምድር ላይ ያለ ችግርን ሲያይ እግዚአብሔር የመፍትሄ ሰጪ አካል አድርጎ በምድር ያስቀመጣት ቤተክርስቲያን ስለሆነች ያን ሁሉ ጥያቄ ይዞ የሚመለሰው ወደ ቤተ ክርስቲያን ነው፣ ወደ ህዝቡ ነው። ኧረ ተነሽ መፍትሄ ስጪ ትውልድ እንዲያለ ነው፣ መንግስታት እንዲያሉ ነው፣ ተነሽ እያለ ወደ ህዝቡ ነው የሚመለሰው። ነገር ግን ወደ ህዝቡ በሚመለስ ጊዜ፣ ወደ ቤተ ክርስቲያን በሚመጣ ጊዜ ቤተ ክርስቲያን ልክ የብሉይ ኪዳኗ እስራኤል እንደተገኘችበት ሁኔታ ላይ ሆና ትገኛለች ብዙ ጊዜ። እሺ ቁጥር ሁለት እንቀጥልልን። ኢየሩሳሌም ሆይ ትቢያን አድራች ተነሽ ተቀመጪ፣ ምርኮኛ የጽዮን ልጅ ሆይ የአንገትሽን እስራት ምን በይ ስ የመጨረሻ ቃል በልልን ያንገት ሲን ስራሽ ምን በይ። እስቲ ፍቺ ይበል፣ ፍቺ ይበል። ይውላችሁ እግዚአብሔር አያት እንኳን አባራ ላይ ተቀምጣ እንደዚህ ይሆናለች ያለችው ነገር ግን መፍትሄ የተቀመጠባት የሌሎች መዳን የታቆረባት እሷ እንደሆነች ያስተውላል። ነገር ግን ያስቀመጣት ነገር ከሷ ውጪ የነበረ ነገር አይደለም። ይኸውላችሁ እግዚአብሔር የሚፈታልን እግዚአብሔር መጥቶ ነፃ የሚያወጣን ከኛ በላይ የሆነውን ነገር ነው። እኛ መፍታት ያለብንን ግን መጥቶ እንደ አባት ገጽጾ ፍታው ነው የሚለው ፍቺው ነው የሚለው። ለዚህ ነው የእግዚአብሔር ቃል ባለፈው ሳምንትም ዳይሬክት እየመጣ ያለው ከልባችሁ ያለ ስንፍናን አርቁ እያለ፣ በተለይ ልብ ጋር ያለ ስንፍናን የማራቅ ማንዴት እኔ እና እናንተ ጋር ነው። ያለ እኔ ከዚህ በኋላ በልቤ አልሰንፍም ብዬ ማራቅ አለብኝ። እግዚአብሔር መጥቶ ቢያርቅልኝ። ይኸውላችሁ የእግዚአብሔር ቃል ባለፈው እና የነበረ ስንፍናን እየተረጎምን የእግዚአብሔር ቃል ሲናገር በመዝሙር 14 ቁጥር አንድ ላይ ምን ይላል ሰነፍ በልቡ አምላክ የለም ይላል ይላል አይደለም እንዴ ይሄ ማለት ኤቲስት መሆን ወይም በእግዚአብሔር አለማመን እንዳልሆነ አይተን አልሳምን ነገር ግን ውስጣችን ቁጭ ብሎ ብድራት የሚሰጥ የምናደርገውን ነገር ዋጋ የሚከፍል አምላክ እንደሌለ አንዳንዴ ስንፍና ይመጣብናል እግዚአብሔር ማገልገል ለእግዚአብሔር መኖር ምንም ዋጋ እንደሌለው ውስጣችን ይሰንፋል ያን ጊዜ እኔ ነኝ በእግዚአብሔር ቃልና በእግዚአብሔር ጸጋ ተነስቼ ስንፍና ስንፍናዬን ማራቅ ያለብኝ ለዚህ ነው እግዚአብሔር ቃልም ስለ ኢየሩሳሌም ሲናገር የአንገትሽን እስራጭ እፈታልሽ፣ አለው አይደለም ያለው። ምክንያቱም መፍታት የምትችልበት ነፃን ለመውጣት የምትችልበትን ነገር አድርጎባታል። እሷን ራሷን በራሷ ያሰረችበት እስር ነው፣ ባህሪ አድርጎ ያስቀመጣት። አሜን። ኢየሱስ ጌታ ነው። ለዚህ ነው አይደለም የእግዚአብሔር ቃል ሲናገር ስንፍና በህፃን ልብ ውስጥ ታስሯል ይላል። ነገር ግን የተግሳጽ በትር ከእሱ ያርቀዋል። ሰንፎ በተቀመጠ ጊዜ እንደ ወላጅ መተ ስትመታው ከዚህ በኋላ እንዲስታረግ በይ ብለ ብትመታው ያ ቁጣ ያ ህመን ያን ፔን ያን ነገር እንዳያደርግ ያረቀዋል። ከዛ በኋላ በዛ ስንፍና አይገኝም። ልክ ወደዛ ስንፍና ሊገባ ሲል ያ ቅጣት ይመጣበታል። አሜን። ስጋዊ አባት እንኳን ልጁን ዲስፕሊን የሚያደረገው እንደዚህ እኮ ነው። መንፈሳዊም ነገር እንደዚሁ ነው። እግዚአብሔር በቅጣት እንዳያስተምረን ነው በቃል ተግሳጽ የሚመጣብን የእግዚአብሔር ይሁላችሁ እግዚአብሔር የሚሰራው በቃሉ ነው ተግሳጹን ቁጣውን ቁንጥጫውን በቃሉ እንዲሆን ነው የሚፈልገው እግዚአብሔር የቃሉን መምጣት የምንገናኝበት መንፈስ ስናጣ ነው እግዚአብሔር ለሌሎች ነገሮች አሳልፎ የሚሰጠን እንጂ እግዚአብሔር በእኛ ላይ ያለው አጀንዳ ሁሉ እንዲሰራ የሚፈልገው በቃሉና በቃሉ ነገር ግን ብዙ ጊዜ በቃሉ መምጣት ውስጥ ለመሰራት ሬዲ አይደለንም የእግዚአብሔር ተግሳጽ ሲመጣ እንሰማውና ከዛ እንተዋለን የእግዚአብሔር ምክር ሲመጣ እንሰማውና እንተዋለን ከዛ በኋላ እንትን ምከረው ምከረው እምቢ ካለ ሌላ መካር ይልካል ማለት ነው። በቃሉ አልመከር ካለ በቃሉ አልገሰጽ ካለ ሌላ ገሳጭ ይልክብሃል። በጌታ በኢየሱስ ስም እንዳይሆንብንም፣ ዛሬ ከእግዚአብሔር ቃል ሰምተን እናረቃለን። ከልባችን ከልባችን እግዚአብሔር ያየብንን ስንፍና እናረቃለን። አሜን አሜን። ምን ይላል? ተቀመጪ ምርኮኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ። እስቲ የአንገትሽን እስራት ፍቺ ይበሉ ይሁን እንደዚህ አይነት ነገሮች እንትን ናቸው፣ በምድር ላይ ሲሰሩ። ምናልባት እኮ እሷ ጌጥ ሁሉ መስሏት ይሆናል ያደረገችው። እየገባችሁ ነው? እስርነቱን ሴንስ አናደርጋቸውን። ብዙዎቹ ነገሮች ፋሽን ምናምን ነው የሚመስለው። እስር ነው እኮ ነገሩ። ዛሬ እንደ ፋሽን እኮ ቤተ ክርስቲያኑ ውስጥ የገቡ አመለካከቶች፣ እግዚአብሔር በቃሉ ስንፍና እንደሆነ ካላሳየን ፋሽን ነው የሚመስለው። ዛሬ እግዚአብሔር የላከውን አለመቀበል ለብዙ ቅዱሳን እኮ እንትን ኖርማል ሆኗል። ኖርማል ስንፍና እንደሆነም አይቆጠርም አይደለም እንዴ? የነገር ዋስትና በገንዘባችን፣ በቤታችን፣ በንብረታችን ላይ ማድረግ ኖርማል ሆኗል። ለክርስቲያኑ የእግዚአብሔር ቃል መምጣት ስንፍና እንደሆነ ገልጦ ከእንዲህ አይነት ስንፍና ራቁ ካላለ እንደ ፋሽን እናስረዋለን እኮ ምንድን እኔ ስለነገ አልሰራ አልሰጋም አካውንቴ ውስጥ እንትን አለኝ ዲግሪ አለኝ ምናምን አ ይሁላችሁ። በጌታ በኢየሱስም ትውልድን እያጠፋ ያለ ስንፍና እኔ እኔና እናንተ ላይ ይሰራ ጌጥ አይደለም፣ ይሁላችሁ። ለዚህ ነው እግዚአብሔር ቃል ያንገትሽን እስራ። ሰው እንዴት እራሱን እያየ ያስራል? አይደለም እንዴ አእምሮ ያለው ሰው እኮ ራሱን በገመድ አስሮ አይቀመጥም። ነገር ግን ምንድነው የሚያሳየው? እግዚአብሔር ቃል ነገሩ ሲታሰር እስር መስሎ አይደለም የሚመጣው። በእግዚአብሔር ቃል መምጣት ካልተገለጠ ኖርማል፣ እንትን፣ ፋሽን ምናምን ነው የሚመስለው። መመሳሰል ነው የሚመስለው። ትውልዱን መጥቶ ያለብሰዋል አንድ መልክ። ከዛ ምን እንዴት አለ፣ ሰው ሁሉ ነው የሚያነገው እንዴ። እኔ ብቻ ፋራ ልምሰል እንዴ? ያለ ጌጤ እንጂ ዛሬ በጌጤ ሁላችሁ ፋራ ይበሉ። በእግዚአብሔር ፊት ሰነፍ ሆነን ከምንገኝ ያሉትን ይበሉ። አሜን። ብዙ ሰው እኮ ለዚህ ነው ማስተያየው በእግዚአብሔር ቃል መምጣት፣ በእግዚአብሔር ማስተዋል ውስጥ ስላልሆነ በዙሪያ ያለው ለመምሰል ከእግዚአብሔር ፊት በስንፍና ተመቷል። ዳር ይወልቃሉ እንደ ድሪያ ምናምን ያንጠለጠላቸው እንደ እንትን ይዘናቸው ወደዛ ወደዚህ የምንላቸው ነገሮች በስጋ አላልኩም። ሸሸጋ አደረገች። ኢየሱስ ጌታ አሜን። ይሄ ይሄ አይደለም የሚያስረን እኮ፣ ይኸውላችሁ ይሄ በጣም ቀላሉ እስር ነው እኮ። ኖርማሊ እንደዚህ አይነት ነገር ቢሆን ኖሮ መታየት ይቻላል እኮ። በእግዚአብሔር ቃል አድሬስ መደረግ ያስፈለገው እኮ ነገሩ ጥልቅ ነው። በውጪ ስታየው ነፃ የወጣ ምንም ችግር የሌለበት ምናምን ነው የሚመስለው። እግዚአብሔር ገልጦ ካላሳየ የታሰረም አይመስልም። ነፃ ወጥቶ ለሌላ የሚበቃ ነው የሚመስለው እኮ። ችግሩ በጓዳ እግዚአብሔር በልቡ የሚያየውን ነገር እግዚአብሔር ካላሳየ አይገባም። እንዴት እንዴት እንዴት ለኛል እኔ እኔም ሰነፍ ትናደርገን ትንሰራለሁ፣ ትንወጣለሁ። ሶ በእግዚአብሔር ሚዛን ተመዘን። በእግዚአብሔር ሚዛን ሲመዝን እግዚአብሔር ስንፍና ካለው ሰንፈና መነሳት ነው ያለብን። የእግዚአብሔርን ጸጋ ተቀበለ። አሜን አሜን። ባለፈው ሳምንት ሶስት መሰረታዊ ትርጉሞችን አይተናል። ዛሬ አራተኛውን እናይና ከዛ ግን እግዚአብሔር ጣልቃ ገብቶ ነፃ ሊያወጣበት ያለውን ሀሳብ ይዘን በእርሱ ላይ እንጸልያለን። በመጀመሪያ ያየኑ ነገር የእግዚአብሔርን መኖር መዘንጋት ወይንም እግዚአብሔር የለም ማለት ስንፍና እንደሆነ አይተናል። መዝሙር 14 ቁጥር 1 ላይ ሰነፍ በልቡ አምላክ የለም ይላል። ስለዚህ በልብ አምላክ የለም ማለት ይሄ ማለት እንትን ኤቲስቶ ነው። እንደው ሰማይና ምድር ከእንትን ከአንድ አተም ተፈጠረ ምናምን እያለ አይነት እምነት ውስጥ መግባት የግድ አይደለም። በዕብራውያን ምዕራፍ 11 ላይ እንደሚናገር አለ እምነት እግዚአብሔርን ደስ ማሰኘት አይቻልም፣ ይላል የሚያምን እግዚአብሔር እንዳለ ለሚፈልጉትም ብድራትን እንዲሰጥ ያምን ዘንድ ይገባዋል። እግዚአብሔርን መፈለግ፣ እግዚአብሔርን መሻት ዋጋ እንዳለው የምንቆጥርበትን መቁጠር እያጣኑ ከመጣን የእግዚአብሔር መኖር ከፊታችን እየተወሰደ ነው። አፋችን አይበለው እንጂ ልባችን የለም እያለ ነው። ጣጣ አይደለም። ዛሬ እኮ ብዙ ሰው የእግዚአብሔርን ቃል ለመፈለግ ወደ እግዚአብሔር ጉባኤ ለመምጣት በልቡ እየደከመ ያለው አፉ እያለው እኔ ጌታን እወዳለሁ እኔ እግዚአብሔርን ፈልጋለሁ እያለ ግን ትቶታል። ቃሉ ማንበብ ትቷል፣ ጸሎት ትቷል። ምክንያቱም በልቡ ነው የገባው። ስንፍናው አፉ ላይ አይደለም ያለው። አፍ ላይ ቢገኝ ነበር ጥሩ እንደውም። ምክንያቱም አትሊስት በቅርብ ያለ ያይልናል። አለኩ ዲል ያደርጋል። አንዳንድ ጊዜ ሳናውቀው ሃይማኖቱን ለምደናል። በልባችን ሰንፈን፣ በአንደበት አካኪ ዘራፍ ብለን መንጎራደድ እንደ ጀግና የሚያስቆጥረን ነው የሚመስለው። ይሁላችሁ፣ አሜን። ኢየሱስ ጌታ፣ እንዴት እኮ ቤተክርስቲያን ውስጥ መልኩ እንደተበላሸ ስለማይ ነው። ብዙ ሰው በውስጡ ያለ እንትን ድካሙን ስንፍናውን በእግዚአብሔር ፊት ቢገልጠው ምናል። እግዚአብሔር ማናችን ላይ እኮ የሚፈርድ አምላክ አይደል። ብናውቀው እግዚአብሔርን እንዴት ጸጋ ይዞ እንዴት ሊረዳ የሚያመጥ አምላክ እንደሆነ ቢገባል። ችግሩ ግን እግዚአብሔርን እንደ ሰው ነው የምናውቀው። እግዚአብሔር ቤትም መጥተን ለሱም አንገልጠውም ስንፍናችንን ደከመኛ እንለውም እንዴ እንዴ እንዴ ልታ ሽብሸባ ብራ ክልል አድርገን እግዚአብሔር ፊት በልባችን የሚታየውን በውጭ ልንሸፍንበት ለሱ ዛሬ በጌታ በየውላጭ ገልጠን ያለብንን ነገር ገልጠን እግዚአብሔር ወይ በጸጋ አድነኝ አድነኝ እንላለን። የእግዚአብሔር መዳን በእርግጥ በእርግጥ አድኖን እንታያለን እንታያለን። በልባችን ሰነፍ እንዳልሆንን በልባችን እንዳልደከመን በትውልድ መካከል እግዚአብሔር የሚመሰክርልን ሆነ እንገኛለን። አሜን። ኢየሱስ ጌታ ነው። በሁለተኛ ደረጃ ያየነው የተላከውን አለመቀበል ስንፍና እንደሆነ ነው። በተለይ ይሄንን በናባል ህይወት አይተናል። አይደለም እንዴ ዳዊት የእግዚአብሔርን መንግስት በምድር ላይ እንዲተክል እግዚአብሔር ተልዕኮ ሰጥቶት በዛ ወቅት ላይ መልእክተኞችን ወደ እሱ በላከ ጊዜ መልእክተኞችን አልቀበልም አለ። የእግዚአብሔር መንግስት፣ የእግዚአብሔር ሀሳብ ያመጣለትን ተልዕኮ ገፋ ይላል። ከዛ ሚስቱ ስትናገር ምን አለች? እርሱ እንደ ስሙ እንዲሁ ነው፣ ስንፍናም አድሮበታል አለች። እኔ ግን አንተ የላካቸውን አላየው፣ እኔ ሰነፍ አልነበርኩም። የተላከን ነገር ከአንተ የሚላክ ከሰማይ የሚላክ የአንተን ተልዕኮና የአንተን መልእክተኞች ለመቀበል የነቃው ነኝ፣ ጎበዝ ነኝ፣ እኔ ሰነፍ አይደለሁም። ዛሬ በጣም ተለምዷል እኮ አይደል እንዴ? የእግዚአብሔርን መልእክት የእግዚአብሔርን መልእክተኛ ለመቀበል ጉዳያችን አይደለም። ስንፍና አይመስለንም። ለከተማ እግዚአብሔር መልእክት ሰጥቶኛል ብሎ ዛሬ ተርሚኒ ቆሞ እየጮኸ ቢሰማ እንደውም አህዛቡ ይሻላል። ትንሽ አቴንሽ ሰጥቶ ይሰማል። እኛ ለምደነዋል።